እንኳን ሞቱ እንኳን ሞቱ ብለህ ቪዲዮ ሰራ። በዚህ ሰው የሞት ኦርቶዶክሶች አባታችን ሞተ ሲሉ ትሰማላችሁ። አባሾችና ኦርቶዶክሶች የሚያመልኩት አካል ይለያይ እንጂ የአምልኮ ስነ ስርዓታቸው አንድ አይነት። ደስ የሚያሰኝ በጣም ሞቅ ያለ ዜና ሰምቻለሁ። እዚህ ምስሉ ላይ የምትመለከቱት ሙፍቲ ሀጂ ተሸኝቷል። የሽርኩ ጅማሮ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። ቁርአን በሳሙና ካላጠብኩ የሚሉ ሰዎች ጀነት ላይ እኔን ይማስገባ ቁርአን በእኔ መንገድ ነው የሚሉ የሚመጻደቁ ግን ባዶ ሰዎች አይታችኋል። ሙስሊሙ ጅማሮ ከህዝብ ጋር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብሎ ለማሳመን በጣም ለፍተው ግን አልተሳካላችሁ። ክርስቲያን ሙስሊም ሳይል ያላዘነ ሰው አላየውም። ይሄ ምልክት ነው። ሌሎቹ መልክቴ ለማን ነው ከኋላ እስኮለሌለ የምትሉት አንድ የሆነ የእስላም ነቢያቶች መንገድ ምናምን የሚል ፕሮፋይል አለ። አባታቸው በሞቱት አካላት ላይ እኛ ልንደሰት አንችልም፣ አልታዘዝንም። አንዳንድ አንድ እንትን እያየሁ ነበር። ክርስቲያኖች ምናገብቷቸው ነው እንትና አጂ በመሞታቸው ቀዳሚ አጂ ሙፍቲ በመሞታቸው ክርስቲያኖች እንዴት ያዝናሉ የሚል መማገሻ ሀሳቦቻቸውን እያየው ነበረ። በጣም ያስቅ ነው። እኛ የታዘዝነው ከሚያዝኑ ጋር እንድናዝን ነው ከሚያለቅሱ ጋር ደግሞ እንድናለቅስ ነው እንጂ እነሱ ሲያለቅሱ ስንጥር ልንከትባቸው ወይንም ደግሞ ልንስቅባቸው አልታዘዝንም። እረዳቸው የተከፉትን ልናባብላቸው ታዘናል ማለት ነው። ስለዚህ ይህንን በትዕትና በትዕቢት ሳይሆን በትዕትና ልናደርገው ታዘናል። ይህም ክፋትን በመጥፎ መመለስ ስለሌለብን ማለት ነው። ልክ ማቴዎስ ወንጌል ላይ ምዕራፍ ይ አምስት ቁጥር አርባ አራት ነው ምናምን አካባቢ እንዳለው ማለት ነው ለጓደኞቻችን ለወንድሞቻችን ብቻ ሳይሆን ለጠላቶቻችንም እንደዛ እንድናደርግ እንጂ የታዘዝነው ለክርስቲያኑ ብቻ መርጠን አይደለም። ካዘነው ከተከፋው ከተበደለው ጋር አብረን ህብረት እንድናደርግ ከተራበ ልናበላው ከተጠማ ልናጠጣው ታዘናል። ይሄ ግዴታ ነው፣ ወይዚ ግዴታ ነው። ለጓደኛ ሳይሆን በእምነት ለሚመስልህ ብቻ ሳይሆን በእምነት ለማይመስልህ በእምነት ለማይመስልህም ከተራበ ልታበላው ከተጠማ ልታጠጣው ታዘሃል። በስልምናው በእምነት ካልመሰለ ልታበላው አልታዘዝክም። ቢያዝን ልታዘንለት አልታዘዝክም። እኛ ግን ግዴታ አለብን። ክርስቲያኖች ካዘኑ ቤተሰቦቻቸው ልናጽናናቸው ካለቀሱ አብረናቸው ልናለቅስ ግዴታ አለብን እንጂ ልንስቅባቸው አይገባም። እሳቸው ብቻ እሳቸው መልካም ስለሆኑ ብቻ አለም

ኢና ሊላሂ ወኢና ኢላሂ ራጁን ከአንቴ አቂዳ ውጪ የሆነ ከስሮ ሞተ ማለት ነው። የአንቴን ፈለግ፣ የአንቴን መንገድ፣ የአንቴን አስተሳሰብ ሰው ካልተከተለ እንኳን ሞተ ብላ ቪዲዮ ትሰራለህ። አልገደልካቸውም ማለት ይቻላል፣ አልገደላቸቸውም ብሎ ማለት ይቻላል። ለዚህ ነገር ህግ ሊበጅለት ይገባል። ሚዲያ ላይ አይነ ደረቅ ሁኖ እንኳን ሞቱ ብሎ ቪዲዮ የሰራ ህግ አይቶ ዝም ሊል አይገባ። መጅሊሱም አይቶ ዝም ልትል አይገባ። ነጌ አንተም እንደዚህ ትባላለ፣ ነጌ አመራር ላይ ያላችሁ ሰዎች እንደዚህ ትባላላችሁ። በአጭሩ ብትቀጩት፣ በአጭሩ መስመር ብታዝዙት እሻላል ብዬ ያስባለሁ። ወዴት እየህነነ ያለ ነው ምን እየተሰራነ ያለ ነው? ምን እያዳመጥነ ያለ ነው? ልጆች ባካችሁ ፈጣራችሁን ፍሩ። ከዚህ የበለጠ ነገር ይመጣል። ከእሱ አቂዳ፣ ከእሱ አስተሳሰብ ውጭ የሆነ ሰው ከመግደል ወደ ኋላ የሚሉ አይደሉም ማለት ነው። እንኳንም አያቻቸው፣ እንኳንም ሰማቻቸው፣ እንኳንም ታዘበቻቸው። እነዚህን ነው፣ ይህን ነው ያፈሩት፣ ይህን አስተሳሰብ ነው ያፈሩት።

ምን ተስተካቀም ነቢያችን صلى الله عليه وسلم አንድ እግሬ ጄነት አንድ እግሬ ሁጭ ሁጭቡነው አን አልምንም እያሉ እየፈራና እየከጀል መሄድ ሲገባ በሞተ ሰው ላይ ታሾፋለህ። እና ልላሂ ወይና ላይራችሁ ወላሂ ቃላቶቹ አጥረኛል። እና ልላሂ ወይና ላይራችሁ ወላሂ የሰራችሁን ይስጣችሁ። ሌላ ምን በዚህ ሰው የሞት ኦርቶዶክሶች አባታችን ሞተ ሲሉ ትሰማላችሁ። አህባሾችና ኦርቶዶክሶች የሚያመልኩት አካል ይለያይ እንጂ የአምልኮት ስነስርዓታቸው አንድ አይነት። ኦርቶዶክሶችን ለምሳሌ ብንወስድ አምልኮት የማይገባቸውን ልክ ሚካኤል ድረስልኝ፣ ቅዱስ ጊዮርጊስ ድረስልኝ፣ ማርያም አማላጅ ምናምን ይላሉ። አምልኮት አይገባቸውን ሙስሊሞችን ደግሞ ስታዩ ልክ እነሱ ቅዱስ ናቸው ብሎ የሚያስቡትን ሼኮችን ሆን ረሱሎች የሚሆን ሲመጽሙ ያዋላችሁ የቀብር አፈር ቀብር ላይ ሲንከባደሉ ምናምን፣ ሎ ላይ ብትሄዱ ትልቅ ሸዎች የተቀበሩበት ቦታ ኦርቶዶክሶችን ሙስሊሞችን ታገኛላችሁ። ለቀብር ሲያርጉ ማለት ነው፣ የቀብር አፈር ሲጠጡ ሁለታቸውም ታገኛላችሁ። ለዛ ነው አሁን ውሃብይና ነባረ ሙስሊም ብለው ኦርቶዶክሶች የጠሉት ይሄን ውሃብይ ውሃብይ የሚባለውን የጠሉት ለዛ ነው። በቃ አምልኮት ለማይገባው አላመልክም አምልኮት የሚገባውን አንድ አላህን ብቻ ነው ማመልከው ስለሚል ውሃብይ ዝም የሚባለው እሱን አይወ ግን ይሄኛው የእነሱ አይነት ስትራቴጂ ነው ያለው። አምልኮቱ ላይ በቃ ይሄ ሰው ቅዱስ ነው ይሄ መልአክ ቅዱስ ነው ብሎ የሚያስበውን አህባሽ ያመልካል። ከቀብር አፈር ሚጠጣ ይችላል። ከቀብር ላይ ስንከባልን ታየዋለህ ምናምን። ኦርቶዶክሶች እንደዛ ሚካኤል፣ ቅዱስ ጊዮርጊስ ምናምን እያሉ ያመልካሉ። እና ለዛ ነው አምልኮታቸው አንድ አይነት ነው የሁለታቸው ማለት ነው። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን። ግንዶ አድርጉ። የመጅሊስ አመራሮች እና ሐጅ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲያ ጁመር ቤተሰብን ሙፍቲያ ጁመር ከህዝብ ጋር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን ሙፍቲ ሐጅ ዑመር ከዛሬ አምስት ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት አምስት ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድነው ያልተቀበረው ሌላ ሰው? ሕዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ሲጀመር እየተሰገደ ነበረ፣ ላለመስገዱ ምንም ዋስትና የለም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሠረት የሌለው ኑዛዜ ተቀባይነት የለውም፣ ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸውን እዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ እናታርጉትም ነበረ። በእልህና በጨለምተኝነት ተነርታችሁ እንጂ አላሁ ስብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣዩ ትውልድ ትልቅ ፈተና ነው የተጋረጠበት። ሰላም በመላው ሀገሪቱ የምትገኙ ሙስሊሞች አላህ ያጽናችሁ። ህዝበ ሙስሊም ዛሬ ትልቅ ዋርካ ወድቀዋል። ታላላቅ ሸሆች ከአስታራቂዎች ውስጥ ሀገር ሀገር ከሚሸቱት አንደበታቸው ሀገር በቀለ የሆነ የቃላት አገላለጽ ታውቃላችሁ። የሐበሻ መሻይሆች አጠራር እኛ ምንም ከሚሰግዱትም ከ24 ሰዓት በትእዛዙ ከሚኖሩት ባንሆንም ለሆነ ሰዓት ካጋጠሙን እንኳ አፋችን ከብተን ነው የምናዳምጣቸው። እኛ እንድንመለስ ሰበብ ናቸው። ወላሂ ሳይናገሩ እንዲህ አይታችኋቸው ትቀየራላችሁ የሐበሻ መሻይዎች በአራቱ ማቅጣጫ ያሉት በህይወት አላህ ያቆይልን የሞቱት እንግዲህ ሀጂ ሙፍቲ እንደዚህ ዛሬ ተሻግረዋል። ለወዳጅ ዘመድ አላህ ያጽናችሁ ምንም ማድረግ አልችልም እኔ ምንም አላለም ምንም አላለም ህዝበ ክርስቲያን ምን አይነት ትውልድ ነው የፈጠራችሁት ህዝበ ክርስቲያን ምን አይነት ልጆቻችሁ እንዴት አይነት ስነ ስርዓት ነው ያላቸው? ፈራጅ አይደሉም ፈራጅ ፈጣሪ ነው ነው የሚሉት ወቃሽ አይደሉም ፈጣሪ ነው ነው። በሆነ ነገር በተጨቃጨቁ እንኳን ላይ ያለው ሲኖዶ ሲወስናል ነው የሚሉት። ታች አይሰዳደቡም። አመሰግናለሁ። አቦ ምን አይነት ጨዋ ትውልድ እንዳየው። በእርግጥ የሀገር ዋርካ ሲወድቅ ከክርስቲያን ሙስሊም አይባልም። ሰው ትልቅ ነው ብሎ ለመናገር ሃይማኖቱ አይደለም። ከክርስቲያንም ሊሆን ይችላል፣ ከሙስሊም ሊሆን ይችላል፣ ከኦሮሞ ሊሆን ይችላል፣ ከአማራው ከጉራጌው ሊሆን ይችላል፣ ከትግራዩ ሊሆን ይችላል። መልካም ሰው የትም አለ፣ ክፉ ሰው የትም አለ። ግን ህዝበ ሙስሊም ጋር ትልቅ የቤት ስራ ይጠብቀናል። ይህን ቪዲዮ የምታዩ ሰዎች በጠቅላላ፣ አላህ ለሚመለከት ሰው አንድ ምልክት ትተዋል። ሐጂ በጊዜው ሁሉም ነገር ዞር ማለታቸው ትልቅ መሸብቃ፣ ትልቅ ነገር አይተናል። አልሐምዱሊላህ። ግን ሐጂ ሞቱ ብለው ቀድሞ ሲሰሩ የነበሩ ሰዎች እስክሪንሾት አድርጋችሁ ይዛችኋል። ከተለያየ ሰዎች ኮሜንት ስር ገብቶ ሲበርግጥ በሃይማኖት ስም ብዙ አይነት ሙስሊም ሊሆን ይችላል ሌላም ሊሆን ይችላል። ግን በአካል የምናውቃቸው ሰዎች ቁርአን በሳሙና ካላጠብኩ የሚሉ ሰዎች ጀነት ላይ የኔን የማስገባህ ቁርአን በእኔ መንገድ ነው የሚሉ የሚመጻደቁ ግን ባዶ ሰዎች አይታችኋል። ኢብኑ የምነወር ነው ምንድን ነው የሆነ ነገር እስሩ ሁሉ ነውር የሆነ ልጅ ቢያንስ አላህ እንኳን አላህ የማርሁት እንኳን አላለምኩ። የሱ መንጋዎች በሱ የቀሩት በሱ ኦንላይን ሳዳት ከማሌ ኢብኑ የምነወር የሚባሉት አንድ ደሞ የሆነ የሞንጎሊያ ፍየል የሚመስል ጺሙን ቆልሎ እንኳን ሄደ ሄዱ እንኳን አይልም እኮ። ለከት የላቸውም፣ ክብር የላቸውም። ውዳቂ ግን አላህ እንዲያሰጣቸው። እኛ ግን ይሄ ባይሳደቡ ኖሮ ናቸው ብንል ታምኑን ነበረ? አፍ ሲከፈት ጭንቅላት ይለካል። ያመኛ ለኔ፣ የትም ሄደን እኮ የትም ውለን ምንም አጥፍተን ምንም ሆነን ከየትም ከሆቴልም እንምጣ ከየትም ቦታ እንምጣ እኮ መጽናኛችን አባቶቻችን ገሳጮቻችን ናቸው እኮ ከነሱ አንዱ ሲወድቅ እንዴት አይክፋን? እንዴት አይሰማን? ወላሂ ላዚም በል ኩበት ሁሉ ክርስቲያን ሙስሊም ሳይል ያላዘነ ሰው አላየውም። ይሄ ምልክት ነው። ሌሎቹ መልእክቴ ለማን ነው? ከኋላ እሽኮሎሌ ለምትሉት አንድ የሆነ የእስላም ነቢያቶች መንገድ ምናምን የሚል ፕሮፋይል አለ። ኢብኑ ምነወርም ይባላል። የተነወሩ ሰዎች የሙታን በሕይወት ያለው እኮ አደለም የሙታን ስጋ የሚበሉ ነሚማ ብሎ ሐዲስ ሲያወሩ ትዝ ይላችኋል። በፊት የሰው ስጋ ማይበሉ ይመስላችሁ ነበር አደለ? የነሱን አንደበት ሰምታችሁ ሼሆቻችሁን ከዳችሁ። የነሱን ምክር፣ የተቀነባበረ አረብኛ ሰምታችሁ አላህን በአካል ያገኛችሁት መስሏችሁ፣ ነቢዩን ሰለላሁ ዐለይሂ ወሰለም በአካል ያገኛችሁ መስላችሁ አባትናታችሁን ከዳችሁ አደለ። አብሮ ጎረቤት ሲጠጣ የነበረው ካድ ካረለ። ዛሬ ላይ ግን ስትከተለው የነበረው ዛሬ አታይም። በሐዘን ቀን አላህ የማሮት ይርሐሞት እንኳን አላለም እኮ እንኳን ሄደ ውዳቂ ሕፃን ልጅ ወላሂ ምንም እውቀት የሌለው ያልተማረ ሕፃን ልጅ አባቱን አንተ አይልም። አንተ እናንተዬ እንዲህ አይነት አግድም አደግ እውቀት አልገባ ሲላቸው በሃይማኖት ራሳቸውን የደበቁ ቢንት ምናምን አቡ ምናምኖች ዛሬ በአራቱም አቅጣጫ ሄዱ። በባሌ ሄዱ። ሸከናውሴን መንደር ብትገቡ የሼህ ወዳጅ ልጆች እንዲሁ ያስታውቃሉ። ወላሂ ለአዚም በዝምታቸው ብቻ ትደመማላችሁ። ሀረርጌ ገለምስዬ ትልልቅ መሻይሆች እስከ ሀርጌሳ ድረስ ብትሄዱ ወላሂ አንድ ሐዲስ ሳያወሩ ፊታቸው ብቻ አይታችሁ ወላሂ ትገሰጻላችሁ። በጅማ በዚህ በኤሊ ባቡር በመቱ አርጋችሁ እስከ ጋምቤላ፣ በዚህ በዲላ አርጋችሁ እስከ ቡሌሆራ ሞያሌ ድረስ ያሉ መሻይሆች አሁንም በህይወት አሉ። ተንከባከቧቸው። ከወደቁ በኋላ ማልቀስ አይደለም በህይወት ጠብቋቸው። በዚህ ወሎ ዳንዩል አወል እዛው መንደር ላይ የተፈጠሩ ግሪሳዎች ቢኖሩም የዳንዩል አወል የወሎ ሼሆች ታሪክ መቼም አንረሳም። እኛ እኛጋ ሙስሊም ከሆነ ሙስሊም ከሆነ በሃይማኖት ነው የሚላችሁ። ሙስሊም ከሆነ ብሔር አይታይም፣ ሁሉም የኛ ናቸው። ዲን እስላም እንዲህ ልንመጻደቅበት አይገባም። ጺም፣ እንዲህ አንድ ይሆናል አይቻለሁ። ሙስሊም ሲሳደብ እንኳን ሄደ እንኳን ተሻገረ ብሎ አባታችን ሲሳደብ ጺሙን እንዲህ ያጎፍሮት፣ በቃ ጺሙን ሲያይ በቃ ሙስሊም በቃ፣ የሆነ የሆነ ጀነት ላይ የሆነ ቦታ ላይ ወንበር ጥግ ይዞ የተቀመጠ ነው የሚመስለው፣ የሆነ የማሌዥያ ፍየል ነው የሚመስለው። ወላሂ ላዚም በአደባባይ ሙስሊም እንዲያያቸው ዛሬ መሳደባቸው አላህ ይስጣችሁ፣ እናመሰግናለን። ለምን ያ ሁሉ ሐዲስ ቀድማችሁ በሲዲ ሸጣችሁላቸው በሲዲ ሲሸጡላቸው የምትዋሹ አልመሰለውም። አልበቃ የምታሻግሯቸው ነው የመሰላቸው እኮ በቃ የአዱንያው የአላህ መንገድ ያያዙ ነው የመሰላቸው። አክቲቪስት ነበረ ሲከተሉ የነበሩት አልገባቸውም ነበር። ዛሬስ እንኳን ለዚህ ቀን አበቃችሁ፣ እንኳን ለዚህ ቀን አበቃችሁ። አባቱን የሚሳደብ ውስታዝ ዘንዳ ካለህ እፈር። በምንኛም ቀለም ይቀበው፣ በምንኛም ያታልህ ፖለቲካ ነው ይበልህ፣ ገለመሌ ነው ይበልህ። በብሔርም ምንም ነገር እንዳትሰማው። ወራዳ ነው የተከተልከው። ውስታዝ በብሔር ካስተማረህ ጥላው። አላህ ሻሂድ ነው ምንም ነገር የተከተልከው ውስታዝ በአቂዳ ስላየ ብቻ እንኳን ሞተ የሚል ከሰማህ ውስታዝ አይደለም አክቲቪስት የተከተልከ ነው፣ ሸሸው። ማን ስትከተሉ እንደነበራችሁት እኔ አልሐምዱሊላህ ቁርአን አለመቅራቴ? አልሐምዱሊላህ ወላሂ ልአዚም፣ እንኳንም አልቀረው ቁርአን። ምክንያቱም የቀሩት ሰዎች የምሳደብ ምዳፈር ከሆነ አላህ እኮ ሥልጣን ሰጥቶ ይሞክራል። ትንሽ ቁርአን ቀርታችው አማጆዝ ቀርታቸው የሆነ ቦታ ላይ ለአንድ ዓመት ለሁለት ዓመት እንዲህ ብላችሁ ሻሻርጋችሁ ስለ ዞራችሁ በቃ የእምነት ሰው ናችሁ እናንተ። ይኢብኑ የምነወር ነው ምናምን የተባልክ የተነወርከ ሰውዬ መዥገር ነህ ወላሂ ልአዚም ወራዳ እኔ በልጆች በቤተሰብ ድረስ አንተ ግን ማለት ነው በህይወት ዘመን ህየው የሙስሊሞች ስጋ እንደበላህ፣ አራት አምስት ስድስት ፕሮፋይል ከፍታችሁ ሙስሊሙ እንዳባላችሁ ታትቀሩም። አላህ ያዋርዳችኋል ኢንሻአላ። እና ህዝበ ክርስቲያን እናመሰግናለን፣ ህዝበ ሙስሊም እናመሰግናለን። አባታችን አላህ ጽናቱ ይስጣ። እንግዲህ ጽናቱ ይስጠለኛ። እሳቸውም አላህ ይማራቸው፣ በጀነት ያርጋቸው። ነገር ግን ህዝበ ክርስቲያን አመስግኑልኝ፣ ወጥተው ቀብረዋቸዋል። እንዴ ሙስሊም ልጆች እኮ ነው የተሳደቡ ያሉት። እስቲ ፕሮፋይል ላይ ግጡ፣ ውስጥ አንድ ክርስቲያን ውይ ሀጂዬ ነው የሚለው። ወላሂ ለዓዚም አላህ ሻሂድ ነው። ለካ አዳሜ ካፊር ብለህ ስትሳደብ የነበርከው ለካ፣ አሃ፣ አሁን ገባን ገባን። ወገን እንዳለኝ አሁን አየሁ። እኛ ነብዩ ሰለላሁ ዐለይሂ ወሰለም ከነሱ የሰሙት ትልልቅ ሼሆቻችን አባቶቻችን ይሄን አላስተማሩንም አንልም። ክርስቲያን ሆነ ሙስሊም ሆነ ለኛ ወንድማችን ነው። መጀመሪያ ሰው ይቀድማል። ንግግር ያበዛውበት ምክንያት አጭር አይደለም። ሐዘኔ ብዙ ነው። ሀጂ ሙፍቲ እኔ ወላሂ ላዚም ከፍሎኝ አይደለም ያወቃቸው፣ ወላሂ ላዚም በቃ ያወቅኳቸው በሆነ አጋጣሚ ነው። ግን ከዛ በኋላ በጣም የቅርብ የቅርብ ሰዎች አውቃለሁና ትልቅ ሰውን ያጣነው አባት እውቀት ኖረው አልኖረው ባይዘወይ አባት ሆኖ እውቀት የሌለው የለም። እስቲ አንድ ምልክት ልንገላችሁ፣ እየውም መኮንን ታስታውሳላችሁ፣ ነፍስ ይማር ልጅ ገብቶ ፊደል ቆጥሮ ግን ያላየዋለ ሌላው ያየው ኖሮ ኖሮ ኖሮ ይላል። አባት አይቶ ያየው፣ ልጅ ግን ተምሮ ነው። ለዛ ነው ልጅ አንዳንድ የሚፈጥ ነው። እና አላህ ያጽናን ሁሉም ኢትዮጵያውያን፣ አላህ ሰብሩ ይስጣችሁ ያሉትም እንድንጠብቃቸው። በክርስቲያንም ትልልቅ አባቶች በሙስሊምም ትልልቅ አባቶች በአራቱ አቅጣጫ ከትልልቆች ስር ባንጠፋ እላለሁ። አፈቀላጤ ክርስቲያን ማይሰደብ ከሆነ ክርስቲያን የሚሰደብ ከሆነ ኡስታዚ ብለምትከተል ከሆነ ከስርሃል ሙስሊም የማይሳደበው መርጠ ቄስ ነው ብለ ፓስተር ነው ብለ ከተከተል፣ ከስረሃል። እና እንዲህ ሀገር በቀል ሰላም ሰባኪ አባቶች በየትኛውም ሃይማኖት አላህ ያቆያችሁ፣ አላህ ያጽነንላለው። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለክቡራን አባቶቻችን፣ ክቡራትና ክቡራን ወንድሞቼና እህቶቼ እግዚአብሔር አምላክ እንኳን ለዚህ ቀን በሰላም አደረሳችሁ እያልኩ ተከታዩን ግጥም አቀርብላችኋል። ነፍሴ ሆይ ምቾት ባደለበው በከበደ ስጋ ምኞት በለመደ ካጢአት በማይሰጋ አፈር በሆነ አካል አለት በሆነ ግብር ታፍነሽ ስትኖሪ ታስረሽ በዚህ ምድር እንደ ቅዱስ ጳውሎስ ከዚህ ሟች ስጋዬ በለየኝ እንዳለ የምኞትሽ ቅጽበት ከአርያም ደርሶ አቤት አቤት አለ ቃል ባይኖረው ድምፅሽ መንገድሽን ባታውቂ መሻትሽን አይቶ አምላክ ልኮልሻል የነፍስ ጠባቂ። እረኛሽ ያንኳኳል ከደጅሽ ላይ ቆሞ መምህሩ ይጣራ ለጥያቄሽ ሁሉ መልስ ተሸክሞ ከኮበለልሽበት ዕውቀትን ፍለጋ የወጣሽው ጉዞ እነሆ ሰመረ ይኸው ታየ ዛሬ መሰረቱን ይዞ መሰረት ነው መሰረት ነው ነፍሴ ጅምር ነው ይህ ላንቺ ለላይኛው ቤትሽ ሰርክ እንድትበረቺ በጥምቀት ተቀብረሽ ደግሞ በትንሣኤው ከሞት ልትነሺ ወደ ኋላ ዞረሽ እንዳታይ በከንቱ ግዝረት እንዳትሺ ከበጎቹ ወጥቶ በተስፋ እንድትድኚ ለቃሉ የታመነ መከተልን ሰጥቶሽ ክርስቶስን መስለሽ ልትኖሪ ከሆነ ምርቃት አይደለም፣ መጠራት ነው ላንቺ መታጨት ነው ገና መጠራት እድል ነው በእምነት ጎዳና ተርፈሻል፣ ተርፈሻል ነፍሴ ሆይ ተጠርተሻል ዛሬ። ለዚያ ተመረቂ፣ መዳንሽን ፈጽሚ፣ መንገድ እንዳትለቂ ሰልፍሽ ከኩዮች ነው፣ ከጨለማ ጋር ነቅተሽ ተጠበቂ። የእውነት ታጥቀሽ ኑሪ፣ በእውነት ታጥቀሽ ኑሪ፣ ተዋህዶን አጥብቂ። የሰላም ወንጌል ተጫሚ፣ የጽድቅ ጥሩር ታጠቂ። የጦር ዕቃሽን አንሺ፣ የእግዚአብሔርን ጋሻ ንሺ። የመዳንንም የራስ ቆብ በራስሽ ጭነሽ ተጓዢ፣ የመንፈስ ቅዱስንም ሰይፍ በእጆችሽ አጥብቀሽ ያዢ። ብቻሽንም አይደለሽም። ምስክሮች አሉ ፊትሽ ቀድመውሽ የተጋደሉ ለአይናቸው የሚያውት ሳይኖር አምነው የተከተሉ ወዴት ነው ሳይል የወጣ የአባቱን ርስት ጥሎ ላላየው ምድር የጸና በእምነት ድንኳኑን ጥሎ የፈርዖን ልጅ መባልን በደስታ ያልተቀበለ ባለጠግነት ንቆ ከቅንጦት የኮበለለ የንጉሥ ቁጣ ሳይፈራ ለእምነቱ የተጋደለ በቃሉ ተስፋውን ጥሎ በጩኸት ግንብ ያፈረሰ በደም ያገኘውን ድል ላይኮራበት ተጸጽቶ ከውሃዋ ያልቀመሰ ዓለማትን የሚገዛ ኃያል አምላክ ታላቅ ብርቱ በማህፀንሽ ያድራል ሲላት ይኩነኒ ያለችልን አዛኝቱ። አሉሽ ነፍሴ ምስክሮች ለቁጥር የሚታክቱ ስቃይ፣ ጭንቀት፣ ስደት፣ ውግዘት፣ ውግረት፣ ስቅለት፣ ሞት ክብራቸው መጋዝ፣ ድንጋይ፣ ገመድ፣ እሳት ሳይፈርዳቸው የታመኑ የታገሱ በእምነት ጸንተው የተካሱ እንደ ደመና የሚከቡ አሉሽ እልፎች ብርሃኑን ተከትለው መንገድ ቀድመው የቀደዱ ኀጢአትን ታሸንፊው ዘንድ ለተጋድሎች የሚማልዱ እናም ታዲያ ነፍሴ ሆይ ምርቃትሽ አይደለም መጀመሪያሽ ነው። ዛሬ ያየሽው የእውቀት ጭላንጭል አብቦ ሊያፈራፍሬ ስንቅሽ ነው ይሄ መጠራት። አክሊሉን እንድትጎመዥ ለዚህ ዓለም ሙት ነኝ በይና፣ ስጋሽን ዛሬ ገንዥ። እንኳን ደስ ያለሽ ነፍሴ ሆይ፣ እንኳን ደስ